ለዓለም ህዝብ የበቁ ሰዎችን ትናንት እንዲያተረፍን እንዲያወጣ ዛሬ ምን እንችላለን? ትናንት እኮ የኔ አባት ቀላቢ ነበረ። ደሮኒስት ነፍስ ሰማቅ ድረስ ደረሶች ቀላቢዎች ነበሩ። እነዛን ደረሶች አባቴ የሚቀልባቸው ነው። ዛሬ ለዓለም የተረፉትና ማን? የኔ ገበሬው አባቴ። የኔ ገበሬው እያረሰ የቀለበው አባቴ ነው። ለትናንትና ወይም መሰል ወንድሞች ቤተሰቦች ናቸውና ዛሬ ደግሞ እኛ ዓለምን ተቀላቅለናል። ግሎባላይዜሽን መጥቷል። አንድ መንደርነን በቀላሉ መገናኘት የምንችል ሰዎች የነዛን ያክል ማፍራት መቻል አለበት። ከቻን ከፍ ዩኒቨርሲቲ መምጣት አለበት። መወራት ያለበት በዛ ሌቭል ነው እና ዓላማችን ሰዎች ማብቃት ሰዎችን ይቻላል ብለን ማድረስ ነው እና በዚህ ያለክ እስኪ የምጨምሮትም ካለ እርስውም እርስን፣ እንኳን አሁን ያሉበት ዶክቶራ ፒኤችዲውን እያጠኑ ነው ያሉት። ቂቃ አላህ ለሚወደው የመጡት ከየትም አልመጡም። ከላላናት ያፈራቻቸው ባለ ውለታ ናቸው። ውለታውን ለመክፈል ግን ፒኤችዲ ይዣለሁ ብለው እዛ አይቀመጡም። ይንከራተታሉ፣ ይሄዳሉ፣ ይመጣሉ። ተመሳሳይ እነ ዶክተር መሐመድ ሰዒድ ኢንጂነር እነ ኢንጂነር ሰሜራ በርካቶች፣ በቅርብም በሩቅም ሆነው ውለታ የአካባቢያቸውን እየመለሱ ያሉ ሰዎች ክንዳችን አንድ እንድናደርግ። እሱም ተጨማሪ መልእክት ካለ አህለን ወሰህለን ብያለሁ። የይድ ሲጀመር እኛ ታሪክ አውሪዎች ሳይሆን ታሪክ ሰሪዎች መሆን አለብን። ኢንሻላህ ተዓላ እውነት ነው። ካላላ ታሪክ ነበራት፣ ብዙ ዑለማዎች ብዙ ምሁሮች አፍርተዋል። ሁልጊዜ ታሪክ እየመላለስን የምንኖር ሰዎች መሆን የለብንም። የምንጀምረው የጀመርነው የምንቀጥልበትም ይቻላል በሚል መሆን አለበት። ከዚህ አንጻር ይሄ ጅምር ጥሩ ጅምር ነው፣ ግን ጅምር እንጂ እንትኑ አደለም። የምንችለውን ያክል ግን ከእያንዳንዳችን ይጠበቃል። ይሄ ነገር እዚህ እንዲደርስ ቦታው ላይ ሆነው የሚሰሩ በተለያየ ከተማ ያሉ በውጭ ያሉ በእውቀታቸው በሙያቸው፣ በገንዘባቸው፣ በጉልበታቸው ያገዙ እናም እያገዙ ያሉ ወንድሞች ስላሉ ነው ከአላህ ስብሓነሁ ወተዓላ ችሮታ በኋላ እዚህ የተደረሰው። አሁንም ጉዞው ረዥም ነው። ረጅም ነፈስ ይፈልጋል። የተያዘው ዓላማ ያው ግቡ የአላህ ጀነት ነው። ዑለማዎችን መተካት የሚለው ነገር ባፍ ላይ እንደምንለው በምላስ እንደምናውራው የሚቀል ነገር አይደለም። ይህንን ለዚህ ባለቤት መሆን ለዚህ መታደል እድለኝነት ነው፣ ምንም ሸክ የለውም። አላህ ሱብሓነሁ ወተዓላ የወፈቃችሁ ሰዎች አላህ ልታመሰግኑ ይገባል። አላህ ይጨምርላችሁ። የዚህ አካል የዚህ አባል ያልሆናችሁ ያልተካተታችሁ ወንድሞችና እህቶች ካላችሁ ደግሞ ሳይረፍድ ዛሬ የዚህ ታሪካዊ ስራ ባለቤት ልትሆኑ ይገባል። እኛ እዚህ ጋር የሚጠብቁን ብዙ ነገሮች አሉ። እንደምታውቁት ብዙዎቻችሁ የምታውቁት የማታውቁትም ልታውቁት ይገባልና ግንባታው የመርከዙ ብቻ ከዚያ ሁላንትን ተጀምሯል። ይሄ ሁሉ ግን በዚች በምናደርጋት በአካባቢ ሰዎች አላህ በረካ አድርጓት እዛ ላይ ዋጋ በሚከፍሉ ሰዎች በጉልበታቸውም በለፉ ሰዎች የተሰራ ነው። ወደፊት የምንሰራው ግን ከዚህ ከፍ ያለ ነው። በተለይ ቢላል አሁን ባሰበው ደረጃ ቁርአን ሒፍዝ ብቻ አይደለም። ቁርአን ሒፍዝ ያስሐፍዛል፣ ትክክል ነው። ቂራአትል ዓሽር ኢንሻ አላሁ ተዓላ ተላ እዛ ጋር ይቀራል። ኮሌጃችን የአምስት ዓመት እቅድ አለ፣ ፐብሊሳይዝ እናደርገዋለን፣ እናንተ ይደርሳል ብለናል። ከዚያ ባለፈ ግን 2025 ላይ ቢያንስ ቢያንስ በምስራቅ አፍሪካ ከግንባር ቀደም ኢስላማዊ ዩኒቨርሲቲዎች እንዲሆን ነው ያሰብነው። አላህ ስብሓነሁ ወተዓላ በችሎታው ያሳካዋል። ይሄ ምን ይፈልጋል? አንደኛ ይቻላልን ያስፈልጋል ያንን እንተካለን ስንል አስሉን ያልተወ ዘመናዊነቱን የጠበቀ ዘመኑ በደረሰበት ልክ ምናልባትም ከላላ ቢላል የከላላ አካባቢ ሰዎች ብቻ ሳይሆን የዓለም ቂብለተል ዑለማ እንድትሆን ታስቦ እየተሰራ ስለሆነ እዚህ ላይ የሚቻለውን ሁሉ ለማድረግ ሁላችሁንም ለመጋበዝ እወዳለሁ። አላህ ለዚህ ሰበብ የሆኑትን ቀደምት አባቶቻችንን አላህ ይማራቸው። አሁን እየሰሩ ያሉ ወንድሞቻቸውን ወንድሞቻችንን የዛሂሩንም የባጢኑንም አቅም አላህ ይስጣቸው። ኢኽላሳቸውን አላህ ይጨምርላቸው እያልኩኝ እዚህ ላይ በተለይ በትምህርቱ ዘርፍ ላይ በግንባታውም ዘርፍ እንደዚሁ ራሱን ችሎ እንዲቀጥል ደግሞ ወቅፍ ላይ አንዱ ሰደቃተን ጃሪያ ነው ብለዋል ረሱሉ ዐለይሂ ወሰለም። ቀጣይነት ያለው ሰደቃ መድረሳ እየሰራን ነው። ወቅፍ ቦታ እየሰራን ነው። ሌላው አው ዕልሙ ዩንተፈዑ ብሂ ነው ያሉት ረሱሉ ዐለይሂ ወሰለም።